ተመረደ ምንም አለ የአብርሃም ሰርግ በዚህ መልኩ ፏፍሽ ብሎ ድምቅ ብሏል። በጾሙ እንግዲህ እኔ ጨርቃ ፋሚሊዎችንም አልተዋቸውም። እንዴት ብዬ እንዴት አስችሎኝ እንዲህ እንዲህ ዘና ይላሉ። እንደዚህ ምን ነው እናቴ ለምን ሲባል፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ለሁላችሁም የቲ ወሮች በሙሉ አብርሃም ደጉ ብሎ የከፈተላችሁ በሙሉ አድጋችሁ ተድራችሁ ተመንድጋችሁ ማየት ነው የምፈልገው። ነፍቅሬዬ ነፉ እንዲሁም ነሄሉ በቃ የጨረቃ ፋሚሎች እነሱ እንተዋቸው፣ በቃ ቁጥር አንድ ናቸው ምንም አይወራላቸው እና ሁሉም ሰው የራሱ የሆነ የተዳራጋ እንድትሰጠው መልካምኞቴ ነው ምክንያቱም ይሄንን ትግል ይሄ ትግል እንዴት እንደመጣ እንዴት እንደሆነ አይታችኋል፣ ሁላችሁም ማለት ነው። ግን እግዚአብሔር ከወደደው ሰው ጋር ነው የሚያጣምረው፣ ከማንም ከማን ጋር አይደል። በዚህ አጋጣሚ ሄሉዬን የምትሳደቡ ሀይምዬን የምትሳደቡ ሰዎች ስነስርዓታችሁን ያዙ። እሺ ሩታን አይታችሁ ማለት ነው። ስኬት እንዴት እንደሚመጣ ማየት አለባችሁ። ከነሱ መማር አለባችሁ። ሩታ ብትሰደብም ብትረገጥም ዛሬ ላይ ግን ስኬቷን አሳክታለች። ይመቻት አቦ። አብርሃምን ቢሰደብ ቢረገጥ ማለት ነው ያ መኞቱን አሳክቷል። ምንም ቢባል ምን ማለት ነው፣ ትዳር በቃ ከእግዚአብሔር ሲሰጥ ነው። እዚህ ጋ ደግሞ በቃ ሁለት አንድ አይነቶች፣ ቡቡና ሸበላው፣ ሀይምዬና ሄሉዬ አንድ ላይ ቪዲዮ እንድሰሩ መልእክታችን ነው። የማዳም ቀማማች ሰምታችኋል። ሀክታቸውን እስኪ እዩት እስኪ ብሩኬና ያሸበላው ቢኒ ማለት ነው ሄሉጌና ቀበጣ ሀይምዬ ዘሴም አስቲንግ ኦ ምንድን ነው ታዲያ? ምን ይጠበስ። ቅድም ጠዋት በሰራሁት ቪዲዮ አንዳንድ አንድ አስተያየት ሰጥታችሁ ነበር። አመሰግናለሁ። ቴንክዩ ወዳችኋለሁ። በጣም ማለት ነው እና ማለት ነው አንድ ላይ እንዲመጡ ለነው የምንመኘው ቢኒ የዱባዩ ደግሞ ማለት ነው እዚህ ጋር እንደኔ መጥ የድፍት ብሎ ማይክ ማለት ነው ብራው ተወሰጠ መሰላችሁ። ከዛ እሱ ግሩን ያሽ አይ ግሪኑ ከያሽው ብሩን አልፈልግም ብሎ ሰጠው። ፋኔ ስላደረገኝ እጄ መጣው ሳቆበት እናንተም ደስ ይላችሁ ብዬ አስባለሁ ማለት ነው። እና ግን ዛሬ የመጣሁበት ጉዳይ አንድና አንድ ነገር ምንድን ነው? በቃ ውሃ ቤቁጥ ቦጭ ነው። አብርሃም በዚህ መልኩ የአብርሃም የሳራ ያድርግልህ ትዳር እያላችሁ ዛሬ ላይ ማመስገን መመረቅ ነው እንጂ ያለባችሁ። ወደ ኋላ ተመልሳችሁ ቲክቶኩን በሙሉ የማዳምን ቅመሞች፣ ብራቸውን የበላ ምን ያለ ምንትስ ምንትስ ማጥፋቱ አስፈላጊ አይደለም። ሰው ልጅ ሲቀየር አይደለም ማንነቱ የጎደለበት የሰው ልጅ ሲቀየር ወይም ደግሞ አምሮበት ሲመጣ ወይም ደግሞ ቆንጆ ሆኖ ሲመጣ፣ አበሻ ያለ ነው ለመዘርጠጥና ለመርገጥ አንደኛ ነው። ይሄ ይሄ የታወቀ ነው። አብርሃም ማለት እንግዲህ ታውቃላችሁ፣ ድሮ ስንት ስንት የስንት ሰው ቤት እያንኳኳ እንደረዳ ስንት ሰው ሉንቸር እየገዛ እንደሰጠ ታውቃላችሁ። በልጅነቱ ማለት ነው። ብዙ መከራ አሳልፎ ነው ዛሬ ላይ ነጭ ለብሶ ነጭ ለብሶ። ዛሬ ላይ እንዲህ መሆን አይደለም ማየት ያለባችሁ፣ በጣም ብዙ መከራ አይቷል አብርሃም። ሩታ እንኳን አንድ ዓመት ነው። በአንድ ዓመት ውስጥ ግን ህዝቡ ጥሩ አቀባበል ነው ያደረገላቸው፣ ማለት ነው ጥሩ አቀባበል ነው ያደረገላቸው። እግዚአብሔር ተመሰገነ። ይሄ ደግሞ ከእግዚአብሔር የተሰጠ ቻንስ ነው። ምንም ማረግ አይቻልም። በቃ በእሷ ላይ ሆኖ ህይወቱን እንዲቀየር አደረገው። ሰው እናንተ ዛሬ ተነስታችሁ ፎቶ ላይ ምናምን ምናምን እያደረጋችሁ ዛሬ በደስታው ቀን ትዳርና ምንድነው ሰርግና ሞት አንድ ነው ይባላል ሰርግና ሞት እንዲህ፣ ሰርግ ግን መደሰቻ ነው፣ ሞት እንዴት አንዳርገው ሶ ብቻ እንዲህ የሚባል ተረታለ። ግን የሰርጉ ቀን ማንነቱን እያወጣችሁ ምናምን፣ እሱ እኮ እንዲህ ነው ምናምን፣ እንዲህ የማዳም ቀን ስጦታ ካልሰጣችሁኝ ብሎ እሱ ላይ በላይ ቁጭ ብሎ ሪያል አለ እንደ እንደማንኛውም ቲክቶከር ሆኖ አንበሳ ካላወረዳችሁኝ ልኝ ብሎ ሪአይል፣ አብርሃም እኛ እስከምናውቃቸው የቡታጅራዊ የቡታጅራዊት ይወሮች ማለት ነው ከስንት አንድ ቀን ነው እንደው እሱንም ለደካማ ሰዎች እናበላለን ብለው ቻሌንጅ ጀምረው አንበሳ ምናምን ይጣልላቸዋል። ከዛ በኋላ ግን ማብላት ያለባቸውን መርዳት ያለባቸውን ሰው ሄዶ ሲረዱ አይተናል። እሱም በብሩኬ እና በጁሴ አይተናል ይሄን ነገር። አብርሃም ግን አንድ ቀን ላይ በላይ ቁጭ ብሎ አንበሳ ወርዱልኝ፣ እንደዚህ አንበሳ ወርዶለት፣ እንደዚህ ምናምን ብሎ ምንም የተሰጠውም ነገር ያየውትም ነገር የለም ውስጡ ውስጡ ለላኮ ሰዎች እሷ መለከታቸው ምን አገባንኛ ኖሯቸው ነው የላኩት፣ ወደዋቸው ነው። እነዚህ ሰዎች ደግሞ ነገ ብዙ ነገር ሊሰል ሊሸለሙ ይችላሉ። እንዴ አንድ አርቲስት እኮ ጥሩ ነገር ከሰራ አርቲስት ማለት ነው ብዙ ነገር አለ እንደሚሸለመው የምናውቀው ይሄ ነገር ነው። ስለዚህ ምን ምን ችግር አለው አሁን ይሄ ልጅ በዚህ በሰራው ነገር በቪዲዮ ወደውት ባደረገው ነገር ወደውት ለሰጡት ስጦታ እኛ ምን ቤት ነን? ቆይ እኛ ትልልቅ ዩቲዩበሮች ማለት ነው አይመለከታችሁም እኮ እውነቴ ነው። ስታሽቃብጡ ስላየው ምክንያቱም ለሰብስክራይብም ለቪውም ቢሆን እሱ የሰራው በአብርሃም አሁን በአብርሃም ቪዲዮ ማለት ነው። በአብርሃም ፎቶ፣ በአብርሃም ቪዲዮ እንደው ፌመስ ያልሆነ ሰው አለ? ይሄ ራሱ ፍቃድ መስጠቱ ራሱ አንድ ነገር ነው። አርቲስቶች እኮ ማለት ነው ፍቃድ፣ አርቲስቶች ፊልም ሰርተው ፍቃድ አይሰጡም እኮ ማንም ሰው ታየዋለህ እንጂ እንደሱ ሀሳብ አስተያየት ሰጡበት እንኳን ፎቶዋቸው እንኳን ፈቃደኛ አይደለም ገባቸው። አብርሃም ግን ማለት ነው ለዩቲዩበሮችም ጠቅሞ በዙሪያው ላሉ ሰዎችም፣ በአካል ለሚያገኛቸውም ከፍቶ በጣም የዋሰው ነው አብርሃም። በዚህ አጋጣሚ ማለት ነው እውነቱ ልንገራቸው፣ እስከ ዛሬ ስለ አብርሃም አውርቼ አላቅም። ዛሬ ግን ላወራ እፈልጋለሁ። ምክንያቱም የጨረቃ ፋሚሊ ናቸው። እዚህ ያላችሁት የጨረቃ ፋሚሊ ያው እንደምትከታተሉት ባለሙሉ ተስፋ የሚከንም በሃይሚ ማለት ነው። በሃይሚ በኩል ሃይሚና ቡሩኬ ማለት ኡፍ፣ አይ ቡሩኬ አልኩኝ። ሃይሚና አብርሃም የማይተማመኑ ሰዎች ናቸው። ዛሬ ያው ትዳርስ ሲመጣ እሷም በዛ በኩል እሱም በዚህ በኩል ህይወታቸው የተለያየ ሲሆን፣ እርስ በራሳቸው መሯሯጥ ስለያዛቸው ነው እንጂ አብርሃምና አብርሃምና ሃይሚ በፍጹም የማይተማመኑ ወንድማማቾች ናቸው። በጣም ፍቅራቸው የተለየ ነው፣ በቃና ስለዚህ ያው ማየታቸው ስለማይቀር በዛው የእኛ የጨረቃ ፋሚሎች አብርሃምን እንኳን ለዚህ አበቃ ሩታ እንኳን ለዚህ አበቃችሁ እያላችሁ ነው እንጂ መስራት ያለባችሁ፣ ፎቶ መዘቅዘቅ ምን አስፈለገ? አሁን ፎቶ ለምን እንደምዘቀዝቁት እንዳዘቀዝቁ የኛ የጨረቃ ፋሚሊ ነግሬያለሁ። ምክንያቱም እናንተም የሩታን ማድናቂ፣ አብርሃም ማድናቂ፣ ጨረቃ ፋሚሊን አትንኩ። የጨረቃ የጨረቃ ፋሚሎችም አብርሃምና ሩታን አትንኩ። አያገባንም፣ አይመለከተንም በቃ እንኳን እንኳን እንኳን እንኳን ለዚህ አበቃ ማለት መብት አለ። ስለዚህ በነገራችን ላይ የኛ የጨረቃ ፋሚሊ እንደዛ አያደርጉም፣ ፎቶ መዘቅዘቅ አያደርጉም። ያደርጋሉ እያልኩ አይደለም። ሲዘቃዘቁ ስታዩ ግን ስሜታው ያትሆኑ እናንተ እዛ ቦታ ላይ እንዳትገኙ ነው ምላቸው ያለው እንጂ ታረጋላችሁ እያልኩ አይደለም። ቤተሰብ ማለት ነው እና የምን ዘቃዘቁ ሰዎች ደግሞ ልቡ ነው ያኖራቸው። ምክንያቱም ዛሬ ገና ገና ሰርጓ ዛሬ ነው ደስታዋ ዛሬ ነው ተብሎ ገና ፎቶ እንኳን ፎቶ ነው እንጂ ቪዲዮ አልተለቀቀም ዛሬው ነው ዘቅዝቀውታ። ቲክቶክ ላይ ምን ማለት ነው? ይሄ ምን አይነት ምቀኝነት ነው? ምን ምንም እኮ የምታመጡት ነገር የለም ካሁን በኋላ ጀስት፣ ስንት ስንት ነገር ሰርተው ነው እዚህ የደረሱት። እንደነሱ ለመስራት መሞከር ውሸት ነው ምናምን። የትኛው የትኛው አርቲስት ድራማ ሰሪ ማለት ነው ትክክለኛውን ነገር ነው የሚሰራው። ክወና አይደል እንዴ የሚሰራው? እያንዳንዱ እያንዳንዱ ሁሉም ክወና ነው የሚሰሩት። በክወናው የሚያለቅሳለ፣ የሚደሰታለ ብዙ ነገር አለ። ክወና ነው ሁሉም ነገር ዘፈንን ብትሉ ዘፈን ሪሊ ዘፈን ይዘፈናል የሚያለቅስ ሰው አለ ውስጥ ያለውን ስሜቱ ሲቀሰቀስ የሚያለቅስ ሰው አለ ያ ዘፈን ግን ትክክል አይደለም ለምሳሌ አንድ ወንድ ባፈቅርሻለሁ ሞትልሻለሁ ሰቀልሻለሁ ብሎ ቢዘፍን ያ ዘፋኙ እኮ ሞቶ ወይም ተሰቅሎ አይደለም አይደል እንደ መረዳት ያለባቸው እሱን ነው አንድ ነገር ሲመጣ እኛ እኛ እኛ በምንናገረው ልክ የገባንን ነገር ነው ምንናገረው እኛ ሶ እነዚህም አሁን እነዚህ ጥንዶች አብርሃምና ሩታ ዛሬ ለዚህ ቀን በቅተዋል። የሰሩት ነገር ግን ምን ያስተምራል ለምትሉ ሰዎች እንዴ፣ ካላስተማራችሁ እኮ መተው ነው። ካላስተማራችሁ ካስተማራችሁ ደግሞ ማየት ነው፣ መከታተል ነው። ሶ እነሱ ጥሩ ስራ ሰሩ ብለው የሚከታተሏቸው ቤተሰቦች እንግዲህ፣ አብርሃም ወደ ሶስት መቶ ሺህ ምናምን ሰብስክራይብ አሉ። ይሄ ወደውትና አፍቅረውት የሚከታተሉ ሰዎች ናቸው አይደል? እንዲህ ሰብስክራይብ የሚያደርጉት። ስለዚህ ሌሎቻችሁ ደግሞ ያልተመቻችሁ፣ ሰብስክራይብም አላደርጋችሁም አለማየትም መብታችሁ ነው። አንድን ሰው እኮ ከወደዳችሁ ትታዩታላችሁ፣ ካልወደዳችሁ ትተውታላችሁ። ወጥቶ ያንን የማትወዱትን ሰው ሰብስክራይብ አድርጋችሁ የማታበረታቱትን ሰው ወታችሁ አፋችሁን ሞልታችሁ ስለዛ ሰው መናገር መብት የላችሁም። ምክንያቱም አታውቁትማ፣ አታውቁትማ፣ አላበረታታችሁት፣ ምን እንደሚሰራ አላያችሁት። አንድ አንድን ነገር ጥቅሱን ወይም ደግሞ ፎቶውን አይታችሁ ለመሳደብ መሞከር የለባችሁም። መሳደብ የለባችሁም። ያ ሰው ምን አለ? ምንድነው ያወራው? ቪዲዮን ማዳመጥ ቪዲዮ መስማት። ብዙዎቻችሁ አሁን ቪዲዮ ሳልታዳምጡ የምትሰድቧላችሁ፣ ልቦና የሰጣችሁ ለእናንተ ማለት ነው። መጀመሪያ ቪዲዮ ስሙ፣ ቪዲዮ እዩ። ርዕስ ብቻ አይታችሁ፣ ጽሑፍ ብቻ አንብባችሁ አፋችሁ እንዳመጣ መለቀቁ ትርጉም አለው ብዬ እኔ አላስብም። ሶ እኔ ዛሬ ላይ ለአብርሃም ጀግና ነው፣ ጠንካራ ነው። ሩታም ጀግና ናት፣ ጠንካራ ናት። ይሄ ስኬት ይመጣል ብሎ ማንም ሰው አልጠበቀም። ብዙ ጊዜ ይጣላሉ፣ ይታረቃሉ። ይሄ የስራው ባህሪ ነው። የተረዳቸው ተረድቷቸዋል። አንድም ደግሞ አብርሃምም ሩታም የሰው ወሬ አይሰውም። በቃ ወይኔ የጨረቃ ፋሚሊዎች ማለት ነው። በዚህ አጋጣሚ ከአብርሃምና ከሩታ መማር አለባቸው። በቃ ሰው የፈለገውን ይበል ይበል በቃ ግን ጠንካራ በቃ ጀምራችሁታልና፣ ፍጻሜያችሁ ማየት ፈልጋለሁ፣ የናንተንም ማለት ነው። እግዚአብሔርን ሃይሚና ብክ ፍጻሚያችሁ ማየት ፈልጋለሁ። በቃ በጣም ማለት ነው። በቃ ከዚህ በላይ ደርሰው ማየት ፈልጋለሁ። አንድ ስቴፕ ተራምደዋል፣ ግን ይቀራል ይቀራል። ገና በመሰረው ስራ ማለት ነው። በቃ በጣም መስራት አለባችሁ። ሶ ይሄ የተናገረው ያጨበጨቡ ምንም እኛ እኮ እኛ የሚሰሩትን ስራ ምንናገረው ምናዋራው እያበረታታ ናቸው ነው። ነገ አሁን እኔ ዛሬ የተሰራው ነገር አልገባኝም ጥሩ አይደለም ብዬ ካልኩኝ ማለት ነው ነገ ሃይሚ የተሻለ ነገር ይዛ ትመጣለች፣ ብሩኬ የተሻለ ነገር ይዞ ይመጣል። እንደዛ ነው። ግን እናንተ አትረዱማ እኛ የምንለውን እንደ ጥላቻ እንደ ተንኮል ነው የሚመስላችሁ ገባችሁ። እንደዛ አይደለም ግን ስትረዱ በትክክለኛው ተረዱ። አሁን ለምሳሌ አንቺ ሃይሚ ልታስተምሪያት ነው። እሷ እኔን ታስተምረኛለች፣ እኔ እሷን አስተምራታለሁ። አላስተምራትም፣ አታስተምረኝም። እኔም የራሴ አቅም አለኝ፣ እሷም የራሱ አቅም አላት። ይሄ ነው። በራሳቸው አይዲያ አትመጡ ሞ ለምትሉ ደግሞ እነሱ እስካልከለከሉን ድረስ ምንም አይመለከታችሁም። እንሰራለን የፈለግነውን። እነሱ አልከለከሉማ። እነሱ ፍቃደኛ ናቸው፣ እንድንሰራባቸው ፍቃደኛ ባይሆን ኖሮ ስንቱን ነገር ሲናገሩ ይሄን ይናገሩ ነበር። ገባችሁ? ስንቱን ነገር ሃይሚ ተናግራለች። በተለይ ሃይሚ በእንደዚህ አይነት ነገር አያስችላትም። ዝም አትልም፣ ትናገራለች። ሶ እስካልተናገረች ድረስ እኛ ቅመሟንም ቡቡዬንም ደግፈን ዳር ማድረስ ግዴታ አለብን። በቃ የወደዳችሁ እዩ፣ ተከታተሉ። እልቁንስ እናንተ ኮመንት ስር አንድ ሰው ሲሳደብ ከዛ ሌላም ይጨምራል፣ ሌላም ይጨምራል። ለምን ተሳደባላችሁ? አትሳደቡ። ስድብ የምትከፍቱት እናንተ ራሳችሁ ተመልካቾች ናቸው። ይሄ መብታችሁ ነው፣ አለመሳደብ። ለምን ተሳደባችሁ ያልኳችሁ መብታችሁ ነው፣ ግን የምትወዱትን ሰው አትስደቡት። ስትሰድቡት አንድ ሰው ሲናገር በዛው ሁሉም ይናገራል። የኛ ሀበሻ እንደዛ ነው። በቃ አንድ ሰው ከጠላህ ያም፣ ያም፣ ያም ተመረጥ ተነስቶ መጥላት፣ ይሄ የሀበሻ ስታይሉ ነው ምክንያቱም ምንም ሪዝኑን አንድ ሰው ሪዝኑን ሳያቅ በእከሌ እንዲህ ብሎሃልና፣ እከሌ ምን እንዲህ እጠላሃለሁ፣ እከሌ እንዲህ አለህ፣ እንከሌ አልወድህም። እንደዚ አይነት ነገር አለ እኛ አበሾች ስንባል ማለት ነው። ግን በወይ በእንደዚ አይነት መንገድ መሄድ የለባችሁም። አንድን ሰው ስትወዱት ማንነቱን ባግራውንዱን አይታችሁ ከወደዳችሁ ወደዳችሁ ነው በቃ። ስትጠሉትም ደግሞ ይሄ ባግራውንድ ትክክል አይደለም፣ በዚህኛው መንገድ ብትመጣ ኮ በዚህኛው ጥሩ ነበርክ፣ እንደዛ ነው ማለት ያለባችሁ ቤተሰቦች ማለት ነው። እና ይሄ ለመላው የአብርሃም አድናቂዎች የጨረቃ ፋሚሊም አድናቂዎች የፍቅርም አድናቂዎች የሄሉዬ ና የቢነዬም አድናቂዎች ሁላችሁም የሚደሰሙታላችሁ ብዬ ባለሙሉ ተስፋ ነኝ። አስቀይም ነገር አልተናገርኩም አትቀየሙም ብዬ ባለሙሉ ተስፋ ነኝ። እንግዲህ አብርሃም ዛሬ የሰርጉን ቪዲዮ ዛሬ ነው ነገ ነው ያለው መሰለኝ፣ አይ ዶንት ኖ አላውቅም፣ ነገ እሁድ ነው መሰለኝ ያለው በላይቭ ይሁን በቪዲዮ ይሁን ይለቀቃል ብሏል። እንግዲህ ይሄ ፕሮሞሽኑ ነው ምክንያቱም ከሰርግ በፊት የሚደረግ የቤሎ ምናምን ስነ ስርዓት አለ። እሱ እሱ ነገር እዚ ዱባይ ላይ የሚያደርጉት ከዛ ውጭ ደግሞ ዱባይ ላይ ጋሽዬ ጋር ደግሞ አስር በሬ ይጠብቃቸዋል። አስር በሬ ነው ማርደው አብርሃም አብርሃም ሲሰርግ ብሏል ቤተሰብ እና እንጠብቃለን። እንዲህ ለሀይሚ ደግሞ ሀያ ይሆናል ከኛ ጭምር ማለት ነው። ሰምታቸዋል ውድ ቤተሰቦቼ ለዛ ያብቃቸው። መቸስ አብርሃምን ለዛ ያብቃቸው ወይኔ ብሩክና ሀይሚ ለዛ ያብቃቸው፣ ከዚህ በላይ ደስታ ይብዛላቸው፣ እውነት ይስሩ ይለወጡ። ማንም የሚነቅፋቸው ነገር የለ። ለስድብ ደግሞ ለሰደቧቸው ቦታ ትስጧቸው፣ በቃ ምክንያቱም ሩታ ማየት አለባቸው። በቃ ሩታ ስንት ነገር ተብላ እዚህ እንደደረሰች አብርሃም ስንት ነገር ተብሎ እዚህ እንደደረሰ ማየት መማር፣ ከነሱ ተማሩ። በቃ ኮመን ስር ይሰድቧታል። ኮመን ተማሩ በቃ ከነሱ ከነሱ መማር አለባችሁ። እናንተ የስራው ባህሪ የገባችሁ ሰዎች ሃይሚን ማበረታታት፣ የዛሬው አይዲያ ጥሩ ካልሆነ ሌላ አይዲያ ይዛ እንድትመጣ መናገር። በቃ ለምን ሌላ አይዲያ ይዛ ትመጣለች። አሶ ብሩክንም እንደዛው በቃ ማበረታታት፣ እንዲሰራ ማነሳሳት። እንደዛ ነው የሚጠበቅብን። በተረፈ አብርሃምና ሩታ መልካምን ሁኝ ሁሉ እመኝላቸዋለሁ። የትዳር ዘመናችሁ ሁሉ ይባረክ። አብርሃም እንግዲህ አልቆይም እኔ ቶሎ ነው የምወልደው ቶሎ ራሴን እተካለሁ ከዛ የሚጦረኝን አዘጋጃለሁ አሳድጋለሁ ካሁኑ ብሏል። እንግዲህ ያው ለእውነት ያደርግላችሁ። ምክንያቱም ትዳር ፈጣሪ ባርኮ ሲሰጣችሁ ነው የሚሆነው ደግሞ የእናንተም ጥረት ይወስነዋል። እንደገናም ደሞ ልጅም ደግሞ ከእግዚአብሔር ሲሰጥ ነው ሁሉም ነገር የሚሆነው። ና አብርሃም ያው ብዙ ነገር ተናግሯል እንደምታውቁት ነው የተናገርከውን ሁሉ እግዚአብሔር ይፈጽም ልህላለሁ ማለት ነው። ውድ ቤተሰቦቼም እንዲሁም ለሚዜዎቹም፣ ለሙሽራውም፣ የማዳም ቅመሞችም አድማቂዎች አላችሁ ብዙ ተብሏል። ከሌላ ከሌላ ሀገር የመጣችሁ እውነት ትለያላችሁ ማለት ነው በዚህ ጊዜ መገኘታችሁ ምክንያቱም ሰው ሀገር ላይ ብቻቸው እንዳይሆኑ ሞቅ ደመቅ ስላደረጓቸዋቸው በጣም ትልቅ ምስጋና ይገባቸዋል ማለት ነው። ያሽቃበጣችሁም ደግሞ እንግዲህ ያሽቃበጣችሁ ትቀራላችሁ፣ ምንም አይመለስም። ከአሁን በኋላ ብርም ተሰጠ፣ ምንም ተሰጠ፣ ምንም የሚመለስ ነገር የለም። አብርሃም ጉዞ ወደፊት፣ ሩታ ጉዞ ወደፊት ማለት ነው። ሙሹሽሮቹም እንግዲህ እነ ማራኪ ምን ላይ መንገድ ላይ ቁጭ ብለው ድርሃም እየለመኑ ነበር። ማን ነበር? ታጭ ቢነያ ነበር። ያው አሳይቻችኋለሁ ማለት ነው፣ ለመሳቂያ ያክል ነው፣ ውሸቴ ነው። ለሁላችሁም የምትመኙትን ነገር ትዳርም ሆነ ቢዝነስም ሆነ ሁሉንም ነገር የተመኛችሁትን ነገር እንደዚህ አብቦ ያሳያችኋል። እናንተ ጥሩ ስሩ፣ በቃ የማዳም ቅሞችም ዩቲዩብ ቻናል ክፈቱ፣ ከፈቱ ስሩ፣ እንደነሱ ጠንካራ ሆኑ። ስኬት ይሞላል ማለት ነው። አመሰግናለሁ። መልካም ጊዜ። ስለ ሁሉም ነገር አብርሃምና ሩታ እንኳን ደስ አላችሁ። የአብርሃምና የሳራ ያድርግላችሁ ሰርጋችሁን። ባይ ባይ።